አስባችኋል፣ ግን አሁን እችን ነው እናንተ የምትከተሉት? ወይ እኔ ስለ እናንተ ምን ይላል? የእናንተን ማንነት ምን ይላል? አምጀሴን ምን ይላል? የእናንተን ነገር አሁን ይሄ እናንተን አሁን እንዴት ልያችሁ አሁን ትላልቅ ሰዎች አላችሁ። በአርባ ሁለት አመቷ እንደዚህ ጡጦ የምጠባ ከሆነ ማጅን ሳይኮሎጂካሊ ምን ይላል ይሄ? ቅድም ዴቪድ እያስተኛኝ ነበረ

ና ለወል በጣም እንትን እያልክ ነው። እግዚአብሔርን በጣም እንዴ! ቁጭ ብላ እየጠውጠው የጌም ነው ትለኛለህ እንዴ? ከራሷ አንደበት እኔን ሰማት። ሁሌ እኮ ነው የምጠባው ብርቅ ነው እና እችናት ስዘፍ እያስጠባ ያስተያዩ በአማርኛ ሰጠለ። ከዛ ኋ አስቸገረኝ። ደግሞ የሚገርም ነገር ራሷን በቃ እንደ እንትን ለማድረግ ትሞክራለች። ኮንፊደንት የለለች ዶና ሃ ኮንፊደንት ኛ ዚሮ ኮንፊደንት ዚሮ ኮንፊደንት ዚሮ ኮንፊደንት አስወርጋድ ዚሮ ኮንፊደንት ባለጌ ጋጠወጥነት ነው ይሄ፣ ይሄ ነው ቤታዩ ማለት እንግዲህ ሎል እየሰማይ ነው ወይ እየሰማው ነው እዮዳብ፣ ለምን ነው እንትን የምትለው ብራዘር? እንዴትስ እኛ እኮ ለማ አድኖ ሆነችባቸው እኮ ስህል አድኖ ኦርቶዶክሶች እኮ፣ የቲክቶክ ኦርቶዶክሶች እኮ እየተበሉ ነው። ገባ ብራዘር፣ እየተበሉ ነው። እና ለነሱ መድረስ የለብንም ብራዘር። ስማ፣ እኔ የምር ግን ማለት ነው ቤታን እኮ ግን እዮዳብ ስላልተረዳት ነው። ግን ታውቃለህ የምር የምሬን ነው። በጣም ምስኪን ልጅ ነች እኮ አራ፣ አረመኔ፣ አረመኔ፣ አረመኔ ተንከሲስ። ምን ታደርጋለች መሰለህ በጎንደርና አውቃ በኦርቶዶክስ ትደበቃለች። አረ እባክህን አታውቃትም። ምን ቆይ ላለፈው 18 አመት የሰራችሁን አሳያለሁ። በጣም ተንከሲስ አረመኔ፣ አረመኔ ተንከሲስ እንደ ሴጋውን በጣም ነው የምጠቀምበት። ምን ሴጋው ከሷ ሴጋው ይሻላል። አንተ ሴጋው እኮ ደደብ እኮ ነው። ቤታየ እኮ በጣም እኮ በአራዳ ሙድ አስመስላ ምናምን ገብታ በጣም ጎንደርና ጎጃም እንዴት እንደምትከፋፍል ብታያት! እንዴ ተው እንጂ ተው እንጂ ተው እንጂ ብሮ ብሮ እያወቅህ እግዚአብሔርን እኔ ጥቶ ብቻ እኔ ዋትሳፕ ላይ እልክልሃለሁ። ቆይ ካላመንከኝ ማለት እኔ እግዚአብሔርን። ቤታየ በጣም ምስኪን ልጅ ናት፣ በጣም የዋህ ናት። እውነቴን ነው የምልህ እንደዚህ ተንኮል ምናምን የለባት። እግዚአብሔርን በጣም ይመችህ ብራዘር። በቃ በዚህ ጉዳይ ላይ ሌላ ቦታ አደል ትማ ትቻለ ምን ችግር የለም። እልም ያለች ተንከሴስ ናት፣ አሳያሃለሁ። እልም ያለች ተንከሴስ በኦርቶዶክስ ተዋህዶ ኦርቶዶክስ ተዋህዶ በሆነ ነገር ከበለጠ በእሷ ይሰደባለሁ ለምን እንደሆን ታውቃለህ? ተንከሲስ እኛ አውቀን ነበር። እኛ እንትን ልናደርጋ ብለን ነበር ብሎ ልናጋልጣት ብለን ነበር። ያቀረበት በጣም ተንከሲስ፣ ተንከሲስ፣ ተንከሲስ የአማራን ህዝብ በአንዴ በጎንደር ህዝብ ትደበቃለች። እኔ እኳ አውቄ ነው ዝም በሉ ያልኳችሁ። ትንሽ ነው የምንሰራው ስራ ሰብሰብ። ከምር ነው የምልህ። ድብን ያለች ባለጌ ጋጠወጥ፣ ድብን ያለች ተንከሲስ በዛ ደረጃ የአማራ ማህበረሰብ ሲሰደብ የኦርቶዶክስ ተዋሕዶ መድር ሲሰደብ ከየሆና ጋጋ ቁጭ ብላ አብራ ስትሰራ የነበረች የሆና እኮ ሰው የሚጠቀምበት ነው። ቤታየሁ ሰው ትጠቀማለች። ቤታየ ሰው እየጠቀምባት አረም በጣም አደገኛ አደገኛ ምስት የሆነ ጭጥነት ጌች የዋህነት ራሱ ምንድን ነው? እኔ እኮ ሰው የዋህ ነው የሚለው ነገር ነው። እኔ እኔ እግዚአብሔር በጣም ሰዎች እየተጠራጠሩ እንትን እያልኩኝ ነው በቃ ላይክ አንዳንዱ ላይ እኔ ለህዝብ ስንታገለኛ አውቀን ዝም የምንል በደንብ ሰው እንዲገባው ለምን ህዝቡን አልገባው አለ አንተ እኔ እዛ ጋር ቁጭ ብዬ ስነግራቸው እንኳ አይገባቸውም። እኔ በዘዴ እንኳ ስናገር ቤታዮ ማለት እኮ እላለሁ አይደል፣ ቤታዮ ማለት እኮ ጓደኛዋ ሰይጣን ቢሆንም ለሰይጣን የምትቆም ናት። ምን ማለት ነው? ለሰይጣን የሚቆም ሰው እንዴት ሰው ይባላል? ሰይጣን እኮ የመጨረሻው እኮ ክፋት ማለት ሰይጣን ነው አይደል? ለምን ነው የማይገባቸው? በቅኔ ስናገር አሴ ቤታዮ ማለት እኮ በቃ እሷ ጓደኛ ካረገቻችሁ ለምን ሂትለር አትሆኑም እላለሁ። ለምን የአማራ ህዝብ ብትሰድብ ኦርቶዶክስን ብትሰድብ ምንም አትልህም። እሷን ብቻ ስትናገር ነው ዘዴ በቀኔ ንኮሳወራ አይገባቸውም፣ እንጂ አንዳንዴ ለህዝብ ጥቅም ብለን አንዳንድ ሰው ላይ ይቅርታ ስታደርግ፣ አንተ ለምሳሌ ቤታየን ስታቀርብ፣ ሌሎቹን ይቅርታ ስታደርግ፣ ለፖለቲካውና ለህዝብ ጥቅም በሚለው ያን ስናደርግ ነው የምንለው። ቤታዮን ይቅርታ ማድረጋችን ቤታዮን አንዳንድ ጊዜ ድጋፍ ማድረጋችን ለምንድን ነው? ቤታዮ ላይ ስፔሲፊካሊ በቅናት ሲመጡባት ፕሮቴክት እናደረጋታለን። ግን የእሷን ደግሞ መሰረይነት እና ደግሞ ክፋትም ደግሞ እናጋልጣለን። ለምን ደግሞ የምናጋልጠው ያን ነገር ማወቅ ስላለበት ህዝቡ ማለት ነው። እሷ እንዳልከው ቤታዮ ሰው አይጠቀምባትም። እሷ ቤታዮ ናት ሰው የምትጠቀመው ማለት ነው። በጣም ዴንጀረስ ናት። ሶ ዴንጀረስ ባደው ወለግ ከዮናስ ሴጋ የበለጠ ዴንጀርስ ናት። ከዚህ ሴጋው ሰው ነው የሚጠቀምበት፣ ደደብ ነው ታውቃለህ። ማንም ነው የሚጠቀምበት። አንተ እቺኮ በጣም በሚገርም ሁኔታ እኮ የምት ስንቶች ነው እንትን የምትለው እንዴ! ጋይስ፣ ምንድን ነው በዚህ ደረጃ አውቃችሁ ነው እንዴ? ይሄ የሷ ፎቶ ነው እንዴ? ያ ሪሊ አመር ይህ ማን ልጅ እሷ ናት? እራሷ እራሷን አብሮ ሲቀርብ እኮ እነዚህ ሰዎች እኮ ጤነኛ እንደምን ሴኩሪቲ ካሜራ አንስቷት ነው ምንድን ነው ይህ ሰናይን ፎቶ ያደረክልህ በጣም ትልቅ አለ የቤት ታየው ደጋፊ አይደለ እንዴ አልገባኝም እንፈልገህ ነው ልክ የጎንደር ፎቶ አድርጋችሁ ብትመጡ እንዴት እንደምታናዱ አሁን አንተ ጎንደር ነ ከምር ደግሞ እኮ የሚገርም ነገር፣ ምን አይነት ባለጌን ሴት እንደሆነች ታውቃለህ? የናሁም ሰናይም ፎቶ ግድግዳዋ ላይ አድርጋለች። አውቃ እኮ ነው። አታውቆም እኮ ማን እንደሆነ ሜራ በእውነት ነው አንተ እናያት ጥንባታ